እ ጉድ ጉድ ጉድ ጉድ አያገሬ ሰው ነው። ጉድ ልንገራችሁ ማለት ነው ጉድ ልንገራችሁ። አቶ ሰይድ እስካሁን ድራማ እየሰራብን ነበር ወይስ ምን እየተካሄደ ነው? ምን እየተካሄደ ነው? እንደኔ ያልገባችሁ አላችሁ? ግን የምሬን ነው። እንደኔ ያልገባችሁ ካላችሁ እንደኔ ጥያቄ የሆንባችሁ ካላችሁ ማለት ነው። ወይኔ በላችው። አይ ያንተ እኮ በሾርት ቀሚስ ማለት ነው። በሾርት ቀሚስ ሒጃቧን ጥላ በሾርት ቀሚስ ፏ፣ ቀሽ ቋ እያለች መጣችልን። በሳይድ ቻናል ስትመጣ ስትመጣ ሂጃብ ለብሳ በሰይድ ቻነል ስትመጣ፣ ሂጃብ ለብሳ በሌላ ቻነል ስትመጣ ሂጃቧን ጥላ እ እኔ እኮ የሚውላችሁ ምን ሰማሁ መሰላችሁ? ሰይድ የእውነት አይደለም፣ በኦሮሞ ባህል እንደዚህ አድርጎ ማግባት ነው የሚል ድራማ ነው የነበረው ሲወስድ እና በኦሮሞ ባህል ሰርግ እንደዚህ ነው ብሎ እንትን ለማለት ነው እና የሰው ሰርግ ላይ ነው የሚባሉ እንትኖችን ሰምቼ ነበር። ማለትም የሌላ ሰዎች ሰርግ ነው። ነገር ግን እዚያ ሰርግ ላይ ነው በቃ ልብስ ለብሰው ወይ ደግሞ ለድራማው ቤሎ ለብሳ ምናምን ባልና ሚስቱ ነው የሰሩት የሚባል ነገር ሰማ። ምንም በጭራሽ አላመንኩም። የምር ነው የምላችሁ ማለት ነው። በጭራሽ የማይታመን ነው ብዬ ነበር እና አሁን ደግሞ እንድትጠራጠሩ የሚያደርጓችሁ ብዙ ነገሮች አሉ ማለት ኦኬ ሙስሊም ሁና ነው ያገባችኝ ሰልማ ነው ምናምን ምናምን ብሏል። ሳይት ኦኬ፣ ስልማ ከእሱ ጋር ተሀጅባ ትመጣለች ጸጉርሽን አታሳይም ምናምን እያላት ነበረ። ከሌላ ቪዲዮ ላይ ጸጉሯን ማሳየቷ አቃል ችግር የለውም ወይ ማለት ችግር የለውም። ሌላ ቪዲዮ ላይ ሌላ ቻናል ላይ እየዘፈነች እንደፈለገች ውይ ጓን ስታሳይ ባለፈ የሆነ ቪዲዮ ላይ ያስገብችላችኋለሁ ማለት ነው። እና እዚያ ቪዲዮ ሌታምኔል አድርጌ የሷን ፎቶ ያስገባሁበት ምክንያት የቅርብ ጊዜ ዊግ የአህያ ጭራ የተሰራችው የአህያ ጸጉር ዊግ፣ ያው ብዙ ጊዜ ቅርታ የአህያ ጭራ ስለምለው ነው እኔ ማለት ነው ማለት ነው። እና እሱም ተሰርታ ያ ነገር የቅርብ ጊዜ ነው ማለትም፣ ሰይድ አሁን የመን በነበረበት ሰዓት አሁን እንኳን ገብቷል። እንግዲህ ዛሬ እንዳያችሁት ገብቷል ወደ ኢትዮጵያ፣ ከገባም ቆይቷል በእርግጥ እና በዚያ ላይ አይቼው በጣም ገርሞኝ ታምድ ላይ ያስገብቸው ነበረው። ማለት ነው ፎቶዋል ምን አይነት ቀልድ ነው ማለት አልገባኝም። እዚህ ጋር እንደምታዩት እንግዲህ መቼም የቆየ ነው ምናምን ልትሉ አትችሉም። ድራማ ነው በእርግጥ። ግን ደግሞ ይሄ የበፊት ነው ቢሉን አንሰማም፣ ምክንያቱም የቅርብ ጊዜ ራሱ በዚያ ባይና ቅርብ ጊዜ ራሱ ሰሞኑን የተለቀቁ ሾርት ቪዲዮዎች እራሱ እንዳለ አመጣላችኋለሁ ማለት ነው። ውሸት ነው ከተባለ እና አለባበስዬ ሳይድ ምን ላይ ነው ያለው? ምን ድራማ እየተሰራ ነው ወይ? ምንም ምንም ከመጀመሪያው ምኑም ነገር አልገባኝ ብሏል። እውነቱን ስነግራችሁ አልገባኝ ብሏል ማለት ነው። አዩ እንግዲህ በሾርት ቀሚስ ናት ምናምን ነገር ያው ጭራዋን እንትን ብላለች በዚህ መልኩ ይህ እንግዲህ ሆቴል ቤት አስተናጋጅ ሁና ነው ወይኔ ጉዴ ፈነከተችው እንደ ልትፈነክተው ነው መሰለኝ እና እንግዲህ ምግብ በልቶ ሂሳብ ወይም ደግሞ ብር የለኝም ብሏት ነው ማለት ነው ማለት ነው እንግዲህ የድራማው ሁኔታ ያው እሷ ደግሞ ሆቴል አስተናጋጅ ሁና ነው ማለት ነው እዚህ ጋር የምትሰራው በጣም ነው የገረመኝ በጣም ነው ብዙ ጥያቄ የፈጠረብኝ እና ምን እየተካሄደ ነው ምን እየተካሄደ ነው አልገባኝም። የሰይድ እህት እዚያ ጋ ሱማያው፣ በቃ ቶሎ ብልሽ ወደ ጎንደር መሄድ አለብሽ። ሰላምና ሐዋ በእርግጥ እንግዲህ ክደውሻል። ስለዚህ ወደ ጎንደር ሂጂ ሱማያ፣ ወደ ቤተሰቦች ሂጂ። ለአንቺ አደጋ ነው፣ አዲስ አበባ ላይ በጭራሽ እንዳትኖር እያለቻት ነበር። ምን እየተፈጠረ ነው? ምን እየተካሄደ ነው? ገባችኋል ወይ? ወይስ እንደኔ ያልገባችሁም ወይ? ወይስ ድራማ ነው እየተሰራ ያለው ድራማ ነው ወይ ማለት አልገባኝም እኔ ማለት ነው እውነትም እንደተባለው ድራማ ከሆነ በጣም እናዝናለን በጣም ማለት ነው እንደተባለው እውነትም ድራማ ከሆነ እንግዲህ እነዚህ ሰዎች በሱማያ ላይ በዚህ ልክ ድራማ እየሰሩባት ከሆነ እኔ እንጃ ማርያምን በጣም ለማመን ነው የሚከብደው ማለት ነው ለማመን በጣም የሚከብድ ነገር ነው እና ምን እየተካሄደ ነው? ምን እየተሰራ ነው? ሳይድስ ደግሞ ምን ትላላችሁ? እስኪ የእናንተን ኮሜንት ስር ነው የምጠብቀው፣ የእናንተን ኮሜንት እጠብቃለሁ። ምን ትላላችሁ? እኔ ምን ማለት እንዳለብኝ አላቅም። እናንተ ምን ትላላችሁ? በቃ ለዚህ ሰው እና ምን ትሉታላችሁ አሁን? በቃ ሙስሊም ሁና ነው ነው የሚታወቀው አስልሞ እንዳገባት ነው እንግዲህ ሁላችንም የምናውቀው ነገሩ ግን እንደዚያ ሳይሆን ቀርቷል ማለት ነው። ነገሩ እንደዚያ ሳይሆን ቀርቷል። ስለዚህ ምን እየተካሄደ ነው? ምንም እኔ ለራሴ የገባኝ ነገር የለም። ቤተሰብ እውነቱን ስነግራችሁ የገባኝ ነገር ምንም ነገር የለም ማለት ነው። የረቆ ጊዜ ነው እንዳትሉ፣ ፊዚካሊ ፌሷ ማየት ትችላላችሁ። ሌላም ሾርት ቪዲዮዎች አሉ፣ ታምኔል ላይ የማስገባላችኋለሁ። የሚገርማችሁ ማለት ነው። እና በሰይድ ቪዲዮ በሰይድ ቻናል ስትመጣ በሂጃብ ትመጣለች። ከሰይድ ቻናል ውጭ በሆኑ ቻናሎች ሂጃቧን ጥላ ትመጣለች። ምን ማለት ነው? ምንድን ነው? እስኪ እንጃ። በተለይ ደግሞ የሃይማኖቱ ተከታዮች ምን ትሉት አላችሁ? ይንን ምን ትሉት አላችሁ? ኮሜንት ስር እጠብቃለሁ። ማለት ይቻላል ወይ እንደዚያ ኢንቱን እናንተ ጉዲስ በሪ ይከራ እቺ ያሪያ ኦኬ

ማይ ጋድ ብላለች እንግዲህ አያ አንቱ። ኦ ማይ ጋድ እና እንግዲህ ኦ ማይ ጋድ እያለች ሆቴል እንዳያችሁት እያስተናገደች ነው ማለት ነው። በርች በርች፣ አያ አንቱ ጀግና ነሽ፣ ጀግና ነሽ ማለት ነው። እና እነእነት እውነቱን እንዲጣራልን እንፈልጋለን። እውነት ለመናገር እውነቱን እንዲጣራ እንፈልጋለን። ይሄን ነው ማለት የምፈልጋለን የእውነት የተባለው እውነት ነው ወይ? ሰይድ ድራማ ነው ሲሰራ የነበረው? ድራማ ነው የነበረው እንጂ ወይም ከድራማ ጋር እንግዲህ አያንቱ በፊት አንስታ ትሰራለች እውነት ለመናገር ማለት ነው። ብዙ ድራማዎች አሏት። ግን አሁን ደግሞ በዚህ ከሰይድ ጋር ከተጋባች በኋላ እየሰራችው ያለችው ነገር እውነትም ከሰይድ ጋር ጋብቻቸው ድራማ ነበር ወይ? ምክንያቱም ብዙ ልጆች በኦሮሞ ባህል እንደዚህ አይነት ነገር አለ። በኦሮሞ ባህል አድርጎ ለድራማ ነው ያገባት የሚባል ነገር ስላለ ይህን ነገር ትክክለኛውን መረጃ እፈልጋለሁ ማለት ነው። እናንተ ደግሞ አስተያየታችሁን ኮሜንት ስር እጠብቃለሁ ማለት ነው። ቤተሰብ፣ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ አትርሱ። እስኪ ላይክ አድርጉ ሰብስክራይብ አድርጉ እ